ይላችሁ ከምትረዱ ተረዱ፣ በቃ በራስ ስልጣን ጀመርሹ። አዎ፣ ምን መሰለኝ ስለማይረዱ ነው። እሺ፣ ተመልካቾቻችን እንግዲህ የዚህን ጥያቄ መልስ መልሱ ብዬ በጣም ብዙ እድል ሰጥቻለሁ። ጥያቄው ግን እስካሁን ድረስ አልተመለሰም። እስቲ የመጣንባትን ቤት እንተዋወቃት፣ እቺን እናት እንተዋወቃት፣ እናውራ፣ እንጀምር ሰልፊ አርጌ ያለው

አንዷ በጣም የምትፈልግ ተኝታለች። ያው ሰአቱ ስለ ሄደግቷት አስራ አንድ አመቷ ጋሽን ታያለች። ለሶስታችንም በስመ አብ በስመ አብ። እሺ፣ አንድ ጊዜ ይኸውላችሁ። አሁን የኤባፍ እናት በጣም ጠንካራ እናት ነች። እንደገና ደግሞ ኮንተንት ክሪኤተር ነች። መጀመሪያ እስኪ ትንሽ ታሪኳን ትንገርም። ከነ ኤባፍ አባት ጋር እንዴት ተዋወቃችሁ? ባፋባት ጋር በስራ አጋጣሚ ነው የተዋወቅነው። እኔ ከአያቴ ጋር ተጣልቼ ከቤት ስወጣ የአስራ ሶስት አመት ሆኜ ነው የተዋወቅኩት፣ እና እሱ ጋር የሆነ ስራ ለመስራት ማሸነፍ ነው የተዋወቅኩት። ምን አይነት ስራ? ወጥ ሰራለት ነበር። ወንደላጤ ነው፣ ወንደላጤ ነው። እኔ ቤት ተከራች በሀያ አምስት ሺ በሀያ አምስት ብር ነው የተከራየው የወጡ ጊንጂ የምትባል ከተማ ነው ተወልጄ ያደግኩት እና እዛ በዛ ባህንትኑ ኖር ነበር እና በምን እንደማደርግ ታውቃለህ። ትምህርት ነው የምትፈልጊ ብር ነው የምትፈልጊ ያለ ጥያቄ ስጠይቅ እ የምፈልገው ትምህርት ነው ከዛን ትምህርት ነው የምፈልገው ስ በዚህ ዘመን ትምህርት ብር የማትፈልግ አለች እንዳለች፣ በዛው ጀመረ። በዛው ወቅት ያው ሀያ ሁለት ዓመት ሊሆን፣ አብራችሁ? አዎ አለ። በጣም መልካም እግዚአብሔር ይመስገን። በጣም ደስ ይላል። እሺ የመጀመሪያ ልጅሽ ነች? ሁለተኛ ልጄ ናት። ስንት አመቷ ነው አሁን? ዘጠኝ አመት ልሞላት ነው። እሺ እስቲ ንገሪ ለምን ኤፓ ፋርሻት ስትወለድስ፣ ችግር ነበር ወይ? እንዴት ነው ይሄ ነገር የመጣው? እዚህ ሰፈር ስንገባ ይሄ ቤት እንደደረሰ ስንገባ እሷ የአራት ወር ነበረች። ከዛ ለሰው ስልቼ ወደ ከሰው እጅ ወርቃብኝ ነው እንጂ ወደ ውስጥ ገባ መውደቃንም አላገሩኝም ወደ

ያለችን የምንለው እቺ ቤት ብቻ ናት። ይሄን ደግሞ ከሸጥኩ መሬት ላይ ብርድ ይመታብኛል። ጎዳና ለመውጣቱ ራሱ በጣም ነው የምከብደው። ና ለዛ ብለ ቁጫ ለዛ ጋሽታሜ ቢያጋጣሚ ተዋወቅ ነው በጣም ጋሽታሜ ደግሞ በጣም መልካም ማሜ፣ ከናዳ የምትካወቅ ታላቅ እሷን አስተዋወቀኝ። ና እሷ ደግሞ ከጓደኞቿ ጋር ተባባ ይሄን ዘጋች። እግዚአብሔር ይመስገን። ከዛም በኋላ እኔ ማለት ደግነት የኢትዮጵያ ሕዝብ በጣም ደጎች ናቸው ከምል በላይ ማለት እና መዛ ነው እያለ ያለ ከአንተ ጋ ያስመዘገበችኝ ናርድ ትባላለች። ጀርመን ነው የምትኖረው። ናርዶስ መሀሉ ነው የምትባለው። ያው ትልቁ ነገር አንተ ጋ ያስተዋወቁ ወይም ደግሞ እንትን ያሉት ዩቱብ ሰብስክራይብ እንድታሳድግላት ነበር። በጣም ነበረ የፈለጉት። እኔ አልዋሽም። እንደሌላ ሰው ቤት አለች ሰው ስትሉኝ አዋለኝ ባላልሽ ውስጥ ግን በጣም መልካም ባልነው አለኝ። አዎ አለኝ ነው ምለ ገዛ ለአራት ዓመት እየተደወለ እያለፈ እያለፈ በነገራችን ላይ እግዚአብሔር የፈቀደለች ሰው የምገናኘው በቃ ዛሬ እግዚአብሔር ቀን ወይም ደግሞ እግዚአብሔር ሰዓት እዚህ ቤት በአንተ ተጠቅሞ ምን ልሰራ እንደፈለገ አላቅ ምን ሊያደርግም እንደፈለገ ስለማላቅ ማድረግን የፈለገውን ያድርግ። እሱ የወደድም አድርግ እኛ የምንወደውን ብቻ አይደለም የምናደርገው። ከሁሉ በላይ ደግሞ ከምረዱን የምር ብረዱን ነው የሚሻለው። ብር ከምሰጡኝ ልክ ታክሲ ላይ ይዘ ስንሄድ ሁን እሷን ተሸክሜ ስወጣ ለታክሲ ወረፋ ነው ይዘሽ የምትወጪ ነው የምባለው። ለታክሲ ወረፋ ነው ይዘሽ የምትወጪ እንጂ እውነት ተቸግረሽ ነው ወይ ነው የምሉኝ። እነዛ እሱ ላይ ይረዱን ሰዎች ሀሳባችን ይረዱን። ቲክቶክ አሁን አንተ ማለክ አዋቂ ትጠቀማለህ። እኛ ቲክቶክ ላይ ስንሄድ እንደኛ አይነት እናቶች ለማኞች፣ እናንተ ልትለምኑባችሁ ልትናግዱባችሁ ነው የምሉ። እኛ እኔ ብለምንባትም እንኳን ፀሐይ ሳላስ መታል ነው የምለምነው። ግን የምሰራውን ስራዬን ብቻ ይሁልኝ እንጂ እኔ ልለምንባት አይደለም። የቡየን ይዤ አትወጣም በቃ እኔ አንደኛ ሰዎች ከእኔ ስህተት እንድማሩ ነው። ፊዞትራፒ እን ልጅን መለወጥ እንደምችል ማስተማር ማወቅ፣ እኔ መታኝ እንቅፋት ሌላ እናት እንዳይመጣ ማስተማር፣ ልመና አይደለም። ይህንን ብረዱኝ፣ እኔ ከምረዱኝ ይረዱኝ በቃ። ምንም ነገር ከሚያረጉልኝ በፊት መጀመሪያ ፍቅር እንስጡ ነው። በጣም ፍቅር አይሰጡንም ሰዎች፣ እውነቴን ነው። እና በዚህ ፍቅር ብሰጡ፣ በዚህኛው መልክ ብረዱኝ እንደ በጋ አጣሚ ሆነ። እንደዚህ አንዳንድ የተቸገርን ነው እናቶች እንደዚህ የወጣ ነው ወደ ሚዲያ ያለ ነው ጉሩፕ አለ ሰው እንደሆነ የምባል ቲክቶክ ስም ቅድም አይተሃል ከእነሱ ጋር ስንወያይ መቶ ከኛ ጋር አይዞች ብብብ አይዟችሁ ብሎን ብዙ እናቶች አሉ። በጣም በራቸው የተዘጋባቸው እነዛ ሰው እንደሆንን የፈጠሩት ገኒናትዙ ምንም የለባቸውም እንደዚህ አይነት ችግር ግን፣ ለእኛ እንድር እንድንረዳ እንድንናወራ እንድንወያይ የሚያደርጉን እቶቻችን ናቸው። አሉ በጣም እና ነዛ ከምትረዱን ተረዱን። መጀመሪያ ተረዱን እና ከዛም በኋላ እርዱን። ሀሳቡን ተረዱን። ልክ እዚህ እንደዚህ አይነት ልጆችን ይዘ ስንወጣ ለልመና ብቻም አይደለም ያሳለፍነውን ህይወታችንም ተማሩ። አሁን ኤባፍ በመውደቅ አይደለም። በመውደቅ ውስጥም እንደዚህ ሲፒ ይፈጠራል። ሌላ ነገር ሁሉ ብዙ ነገር ድምፅ አለ። ሲፒ ግን ድምፅ የለውም። ተጠያየው ማንም ነገር ለውጥ አመቱ ይመስላቸዋል። ለውጥ አመት አሉ። ከመድኃኒዓለም በስተቀር ፊዚዮቴራፒ በጣም በጣም እጅግ እጅግ አስፈላጊ እና ጠቃሚ። ልክ ስቀመጥ ሱሶ ነው፣ አንቀሳቅሳታለሁ። ለዛ ነው አንገቷን ይዛ ጨርቅ ነበረች በፊት አሁን ስለዚህ እንግዲህ መልእክቱን በደንብ በደንብ በደንብ አድርገን እንወስደዋለን። ዩቱቦች ላይ ግን በቋሚነት ትለቅ ያለሽ ግን? አዎ ሁለት ዩቱብ አለኝ። ቋሚ ለገቢ ነው። ለምን ብትል በሶስት ወርም ሰባ ዶላር ይሰራልኛል። እንትኑ ከባለቤት ፕራንክን እያሰራው በየቀኑ

በቃ ሁለተኛ ላይ ደግሞ ፊልም የሚሰሩ ሰዎች የተለያየ ነገር የሚሰሩ ለምሳሌ አስር ደቂቃ ቪዲዮ ብልኩልኝ ለኔ ገቢ ነው። ለክ የግድ ብር ብቻ አይደለም ለሰው ልጅ የሚስብ ቪዲዮ የፈለገውን አስር ደቂቃ በቃ ይታይላታል የምለው ተሰርቶ ብላክል ለኔ ገቢዬ ነው። በቃ የፈለጉትን ላይባፍዬ ይህንን መርዳት ይችላለሁ። በቴሌግራም ብልኩልኝ። ኔ ፖስታል ብዙ ልጆች አረብ ሀገር ያሉት

ቁጥር የለም። ዳይፐር እንኳን ስፖንሰር ቢያደረጉልን ይናየት ቁጥር የለም። ከስድስት ቁጥር በላይ ከአምስት ቁጥር በላይ ስድስት ራሱ ማርካቶ ስንሄድ ነው የምናገኝ። በዳይፐር እኔ ብቻ አይደለም እኔ መሳያችሁ፣ ብዙ አሉ፣ ብዙ በሚሊዮኖች የሚቆጠሩ እናንተ ትንሹ ነው ያያችሁት። እኔ በዚች እንኳን የማየው ብዙ ስቃይ አለ በዚች በምንቀሳቀሰው ነገር በጣም እንትን የምለው ነገሮች አሉ። ስለዚህ ዳይፐር የሚያመርቱ ድርጅቶች ቢያንስ እኛ ሪል የራሳችን ኑሯችን ነው የምናስተዋውቅላቸው፣ የምንጠቀመው ነው የምናስተዋውቀው። የንጽሕና መጠበቃ የሚያስተዋውቅ ድርጅት ቢያስተዋውቅን፣ ዳይፐር የሚያስተዋውቅ ብንጠቀምበት፣ ሕይወታችን ነው ኑሯችን ነው እኛ የምናስተዋውቀው እንጂ ሳንኖርበት አይደለም። ይህንን ቢያደርጉልን

አይዞሽ በጣም እስካሁን ከሄድኩባቸው ቤቶች በጣም የተለየ ኢነርጂ በጣም የተለየ ጥያቄ ነው ያለሽ። እስካሁን ብዙ ጊዜ እንግዲህ በየእናቶች ቤት ስንሄድ ለመስራት በጣም ተቸግረው መስራት እንደማይችሉ ነው የምናየው። እዚህ ደግሞ ዩትዩብ ከፍቼ ያገኘሁትን ቪዲዮ እየለቀኩ ነው። ከእናንተ የሚጠበቀው በምትችሉት መጠን፣ እንደውም ሰብስክራይብ ማድረግ መቼም የአንድ ጊዜ ነገር ነው፣ አይከፈልበትም፣ ጊዜ አይወስድም አንድ ሰዓት ሙሉ ሁለት ሰዓት ሙሉ ቁጭ ብላችሁ እዩኝ አይልም። ሰብስክራይብ ማድረግ ማለት ሰብስክራይብ የምትለዋል አሁን እዚህ ቪዲዮ ሊንክ ላይ ያስቀምጭላችኋል። ኮመንት ላይ የሷን የዩትብ ቻናል ኮመንት ላይ ፒን አድርጌዋለሁ። ክሊክ ታደርጉትና ሊንኩን ዩትብን ሲከፍትላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ኦል ካላችሁት ቪዲዮ ስትለቅ ይደርሳችኋል። እንደ ባታዩት እንኳ ከፍታችሁ ብትተዉት ለእሷ ትልቅ እርዳታ ነው። መኪና ስትነዱ፣ ስራ ስትሰሩ ሌላ ዩትብ እንኳን ከፍተን ምንትው ብዙ ነገር አለ ና ከፍቶ መተው እንኳን ቀላል አይደለም። ለምን? በተለይ ውጭ ሀገር ያላችሁ ወገኖቻችን፣ ያው ዩቱብ ይታወቃል። ኢትዮጵያ ውስጥ በታየው አይከፍልም ውጭ ሀገር በታየው ነውና፣ ውጭ ሀገር ላይ እንደው የእሷን ስራዎች ማየት ማለት ገንዘብ መስጠት እንደማለት ነው። እና እባካችሁ ሰብስክራይብ አድርጉት። ይህች እናት እውነት እንደው ሳቅቶላት ዩቱብ ላይ ሰርታ ገንዘብ ካገኘች ምን እኛ የምንቸገረን? ዳስታሚ ነግረሃልአርገች ደቡኮን አኒሰን መዳሎች ሁለቱ ሰብስክራይብ አርጎ በሄዶ ሆነ የሚያዩት እንዳለችው ነው። እውነት ነው። እኛ አለም በየጊዜው ማስታወቂያ ስለሚያስተዋውቅ ብዙ እቃ እንገዛለን። ታብሌት እንገዛለን፣ ላፕቶፕ እንገዛለን ምናምና በተለይ ውጭ ሀገር ክሪስማስ ላይ እቃ ይቀየራል። አንዳንድ ጊዜ እቃዎች አዳዲስ እቃዎች ይገዛሉ ብራንድ ኒው እቃዎች ይገዛሉ እና የማትጠቀሙበት ላፕቶፕ ካለ ለእሷ አይዲት እንድታደርግበት እንደ የቀየራችሁት ስልክ ካለ የተሻለ ጥራት ያለው ስልክ ወይ ካሜራ ለእሷ እንድትቀርጽበት ወደ ኢትዮጵያ ስትመጡ ይዛችሁላት ብትመጡ አንድንና አቋቋማችሁ ማለት ነው። ስልኳን በዚህ አጋጣሚ ሊዛ ነ ስልክ ሽ ነገር ዜሮ ዘጠኝ አስራ ሶስት ሰማንያ ዘጠኝ ሰላሳ ሶስት ሰላሳ ስድስት በጣም ጥሩ። በዚህ ስልክ የደወላችሁ አይዞች እንድትሏት አደራራለሁ። በምትችሉት ደግሞ በገንዘብ ድጋፍ ለማገዝ አካውንት ሽ አዳነች ጫላ አንድ ሺህ ሰላሳ አምስት ዜሮ ዜሮ ሰማኒያ አምስት ስምንት ዜሮ ስምንት ይሄ የአዳነች ጫላ አካውንት ነው ማለት ነው። አንድ ሺህ ሰላሳ አምስት ዜሮ ዜሮ ሰማኒያ አምስት ስምንት ዜሮ ስምንት አዳነች ጫላ በኢትዮጵያ ንግድ ባንክ። በጣም እባክህ የምትችሉት መጠን እንድታግዟት በተትና ጠይቃለሁ ማለት ነው። በምትችሉት ሁሉ ልታግዟት በተትና ጠይቃለሁ። እንግዲህ ለኤባፍ የተሻለ ሕይወት አዳነች መስራት አለባት። በነገራችን ላይ ያው ስራሽ ወይም የምንሰልበትን ነገር ናመቻሻነት ከዛው ግን ያ ነገር ገና ገጠር ላይ እንዲያው ገና መንገድ ውሀ እየተሰራ ነው። ጊዜ ይወስዳል እና እስከዛ ድረስ ግን ኢትዮጵያ፣ ኤርትራ ሁሉም ይህንን የሚሄሩ አግዘውሽ ለምት ልታወጭ በጣም እነኛሉ። እሺ ቲክቶክ ላይ እንዴ ናችሁ ሁሉ አማል አካውንቷን የታርኩት የቲክቶክ ቤተሰቦቻችን እንግዲህ በኢትዮጵያ ንግድ ባንክ አንድ ሺህ ሰላሳ አምስት ዜሮ ዜሮ ሰማንያ አምስት ስምንት ዜሮ ስምንት አዳነች ጫላ ብላችሁ አድዬ እንድታግዟት ነው ጥሪ የማቀርበው። እዚህ ቤት ውስጥ ቁጭ ብዬ ሰላሳ ደቂቃ እናንተን እለምናሉ። በዚህ ሰላሳ ደቂቃ ውስጥ ለምታደርጉት ድጋፍ በሙሉ ያው ዋጋ የሚገኘው ከእግዚአብሔር ዘንድ ነው እና እግዚአብሔር ይረዳችኋል። በተለይም የዩትብ ቻናሏ ማን ይባላል? ኤባፍ ቲዩብ ኤባፍ ቲዩብ ሰብስክራይብ ብታደርጉላት ደግሞ ለእሷ ለእኔ ትልቁ እርዳታ እሱ ነው ወያለች ነው ሶስት መቶ ብርቀት፣ እሺ፣ የተወደዳችሁ እሺ፣ እንጀምር፣ ስራ እንጀምር። በኢትዮጵያ ንግድ ባንክ አንድ ሰላሳ አምስት ዜሮ ዜሮ ሰማንያ አምስት ስምንት ዜሮ ስምንት በእነዚህ ሰላሳ ደቂቃዎች ውስጥ ለእህታችን እሺ እህታችን የገንዘብ ድጋፉን ይቀጥል ይሄን የ ጥያቄ እስካሁን አልተመለሰም ኮ ኮ ገምቱ ይህን ጥያቄ ብያሉ እስካሁን አልተመለሰም። በጣም የሚገርም ነው። ኮማች አይደለም ኮብል አይደለም አንዳንድ ሰው ግን ኮግራ አላለም። ኮንግራ ሄሌና ያለ ኮሸሌ አይደለም። ኮሸሌ ማለት የማይረባ እቃ ማለት ነው። ሰብስክራይብ እዩ ብሎሻል እግዚአብሔር ይስጥልኝ፣ መሰግናለን። ባፍ ቲውብን ሰብስክራይብ ማድረግ ከቻላችሁ በጣም ደስ ይላታል። ትልቅ እርዳታ ነው። ባፍቶ ስልም ባወድ ስልኝ ለአንቺ ቲክቶክ ላይ ማለት ነው።

ይሄ ነው ቪዲዮ የሚታዩ ቪዲዮች አሉ። በጣም ጎበዝ ጎበዝ ጎበዝ ጎበዝ ጀግና። እኔ እና አንቺ ግን ከዚህ በፊት ተገናኝተናል። ኦንላይን ነው ኦንላይን ጉግል ሚት ላይ ቀጥታ፣ ጉግል ሚት ማለት ነው። ጉግል ሚት ይባላል እሱ። ልክ ነሽ። ኦንላይን ለምን እንደዚህ ሁለት ይሁ አለኝ፣ ልሰራ ፈልጋለሁ ምናምን የሚል ነገር። በአካል አልተገናኘንም። ኦኬ። ድንቅ ነው። በጣም አሪፍ የኔ ቤተሰብ አሉ የሉም? ትዝታ የለችም ገኒ የለችም? ቤት አላችሁ? ጥራቸው። ገኒ ትዝታ። እስቲ አንቺ ስም በአዳነች ነው። የአዳነች ቤተሰቦች ቲክቶክ ቤተሰቦች ካላችሁ ጻፉ ልን እዚህ ጋር እና አዳነች አንቺ ለምን አዳና አረግሽ እዚህ ጋር በቲክቶክ ሲንን የሞከራችሁ፣ ለአዳ ነች ደግሞ በኢትዮጵያ ንግድ ባንክ አንድ ሺ ሰላሳ አምስት ዜሮ ዜሮ ሰማንያ አምስት ስምንት ዜሮ ስምንት አንድ ሺ ሰላሳ አምስት ዜሮ ዜሮ ሰማንያ አምስት ስምንት ዜሮ ስምንት አዳነች ጫላ ብላችሁ ድጋፍ እንድታደርጉ በጣም በትዕትና ጠይቃችኋለሁ። ምክንያቱም ያው ከሌሊቱ ስምንት ሰዓት ሆኗል። እዚህ እኔ ያለ ነው ሰባተኛው ቤት ላይ ደርሰናል። እግዚአብሔር ይመስገን አዳነች ጫራን አግኝተናታል። አድዬ ደግሞ ከምትረዱን እር ከምትረዱን መርዳት ብቻ ሳይሆን መረዳትም ይኑር እያለች ግንዛቤ ማስጨንበቻ ስራዎችን በዩቲዩብ ትሰራለች። በጣም ብዙ ብዙ አዝናኝ ስራዎችን እየሰራው ነው ብላናለች። ስለዚህ እንዴት ናችሁ ገኒ እና ጆን እንዴት ናችሁ እግዚአብሔር ይመስገን ደህና ናችሁ አለን። እግዚአብሔር ይመስገን ስላገኘሁት በጣም ደስ ብሎኛል። ንኪ ሶ ማች በጣም ደስ ይላል። እንደዚህ ተደብቃችሁ በጎዛት ስራ ናችኋል። ብዙ እኛ ሰው እንሆን እንባላለን። እንግዲህ ቲክቶክ ላይ ነው የሲፒ እናቶች ጋር ነው የምንሰራው አብዛኛው ጊዜ ሲፒ እናቶች ላይ እየተሰራ ትለመሽ ትክክል። ጀምር በጣም በቃ እኛ ማለት ምንም አይነት ቢዋይ አይታየልንም። ትልቅ ሚዲያዎቹ ማይቀበሉንም፣ ቲክታክ ላይ እና ማለት ነው። እኛምን በቃ ተሰባስበን ያሁን የቪዋይ ነው የምኖረው። ታለች ላይ እያጣበብኩኝ ነው ትዝ ማለች ዩኬ እና ማለት ነው አንዳንድ ሰዎች ሆናን። እንግዲህ እነዚህ እናቶችን ነው ሰብሰብ አድርገን የምናወያያቸው ትምህርት ይሰጣሉ። በጣም ጎበዝና ጀግና እናቶች አሉ። ቡናት ደግሞ ማለት ነው በጣም ጀግና እናት ናት። በጣም ጎበዝ፣ በጣም የምታነቃቃን እናት ናት። በጣም በጣም ለዚህ ጉዳይ ባንዲራ እና ሽ ፕሊስ በቃ ስለ ሲፒ በቃ የተሰራ አደለም። ግን አንተ ደሞ አሁን ገጠር ላይ የከሰት ያለው ነገር በጣም ደስ ብሎናል። የምር በጣም በቃ በቃ እንግዲህ በደንብ ሰብሰብ ብለን ውጪ ድርጅት ናርዶስ መሉ ምለውን ካገኘ ጀርመን ላይ ትልቅ ሴቶች ማህበር አላት እ ካለች አስገባነ፣ ተዋወቅ አይ በጣም የሚገርም ነው። እኔ እንደዚህ አይነት እንቅስቃሴ እንዳለ መረጃው አልነበረኝም። የሚገርምሽ ነገር አዎ ብዙ እኮ አይደለንም፣ ግን ትንሽ ነን በስራችን ወደ ሀያ ሰባት የሚሆኑ እናቶች አሉ ማለት ነው በጣም የተገለሉ ማለትም አንደኛ አንደኛው አብዛኛው የእኛ እናቶች እግዚአብሔር የሚያስገኑነች በጣም በዝቅተኛ ምሮ ነው የሚኖሩት ግን እንደምታየው የሆነ የባፍ እናትን እንደምታይ እንግዲህ ሁሉም እናቶች በዚህ ደረጃ ነው ግን እኮ ኑሯቸው ሁሉ ነገራቸው ዝቅ ያለ እኮ ነው የምር በጣም ነው የሚቸግራቸው ለዳይፐር እኛ ለበዓል እንኳን እንደዚህ ለዶሮ መግዣ ምናምን ስናሰባስብ ብዙ ሰቱታ ላይባችን ላይ ጆይን አይልም እውነት አስራ አምስት ሰው አስራ ሶስት ሆነን ነው በቃ በቃ የሆነች ጆሮ ነገር ምናምን ተለይተው እንዳይውሉ የዛን ያህል ነው የሚቸገራቸው። ግን ቸገረን ብለው እንኳን የዛን ያህል አያማሩም። እነዚህ እናቶች በጣም በሚገርም ማለት ነው። ምንም ብቻቸው አይንቀሳቀስም። በራሳቸው መብረት አይችሉም። በራሳቸው መንቀሳቀስ አይችሉም። እንደዚህ ማለትም በጣም ነው የሚቸገሩት። ግን በቃ ወጠው እንኳን ደግሞ ያስተምራሉ። ወጠው በቃ ቸግረን አይሉም። ግን ሰው ደግሞ ለምን እንደማይረዳቸው እና በጣም የሚደንቀል